ነገሮችን አምኖር በፍጹሜ ነው ያደረግሽነው። ኤቢ ከልብሽ ነው እንደዚህ የምትይ? ምን ነው አልመስልም። ኤቢ ምን መሰለሽ፣ አሁን እኛ ያለንበት እድሜ ስሜት ይበዛዋል። አንቺ እኔን ምን ያህል ነው የምትወጂኝ? ውስጥሽስ ምንድን ነው የሚልሽ እንጂ ለምን ይበጣጠሳል? እኛ ሳንወለድ ጓደኛ የሆነ ቤተሰቦቻችን በእኛ ምክንያት ይጣሉ። ለምን አፋውት አልወድሽም? አትለኝም? ምን ከዛ ሳለው መርስ እኮ አንተ ጋ ነው። እሺ አንተስ ኤቢ፣ ቅርታ ሲጀመር እኔ እንደዚህ አይነት ነገር ማውራበት ጊዜ ላይ አደለው። ሲጀመርኩ ፋራ ነህ ብያለሁ። እዚህ ቤት ከመጣሽ ስንት ጊዜ ሆነ? ምን ስታደርግ እኮ እናቴን እኮ እናታለሽ እንዴ ማለት እናታለሽ ማለት ምንድን ነው በጓን አገኛለሁ እያልሽ ሁልጊዜ በጸጸት ትኖርያለሽ። እና ልድፈር ደፋር እና ጭስ መውጫ ያለው ድፋ። ጅብ ከሆነ ግን እኔም ብቻ አይደለም አንተንም ጨምሮ ሁላችንንም ይበላል። ጥሩ ስታሯሩጤ ነው ያየዋት፣ ስታባረረኝ ነው ያየኋት። ታባረርሽ እኔ እንጃ ብቻ እኔ ስሮጥ እሷ ስትከተለኝ፣ እኔ እየተጫወቱ የሆነ ስዘል እሷ ከኋላ የምትሞክር ምናምን፣ በቃ እንደዚ አይነት ስራሽ መሰለሽ። ይጅ ዳጣን ጥሪያት ወይዘሮ ማርታ ያየችውን ማመን አቃታት። የያዘችውን የዲኤንኤ ውጤት ስታነብ ዳጣ የአቶ ደረጀ ልጅ እንደሆነች ነገራት። ይህንንም የተጠራጠረችው ማርታ ዳጣን ጠርታ አባትሽ ማነው? ብትላት ወደ ሰማይ ወደ መሬት ብታይ የአባቷ ስም የተነገራት ጠፋት። ወረቀቱንም እያየች ወደ ልግባ ወደት እያለች አባትሽ እሱ ልጅ አይደለሽ እያለይ ስሙን እየጠራ የአባትሽ ተብሎ የተነገራትን ስትላት ነበረ። ነገር ግን ዳጣ የምትለው ጠፍቶባታል። በህልሟ እናቴ እያባረረችኝ ከቤት አስወጥታየሁ እያለች ህልሟንም ለእናቷ ለሰላም ስታወራት ነበር። እናታለች እንዴ እያለቻት ነበረ። ሰላምዬ በህልሜ እኮ ነው ስትላት ነበር። ሰላም ጤና ይስጥልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል ለሰላም መጣችሁ። ዳጣ ክፍል ዘጠኝ ተለቀቀ። ወደ ክፍል ስምንት ስንመለስ ለማስታወስ ያክል እንግዲህ ማርታ ወይዘሮ ማርታ እየተደባደበች ኤቢን ነበረ። ከዛም ደግሞ ናታን ደርሶ ሲገላግል እየነበረው ዝላይ ነበረ። ሁሉንም የቤቱን ሰው ሁሉ እብድ አድርጓት እየገፈተረች፣ ናታንም ሳይቀርዝ ገፍትራ የጣለችው ማለት ነው። ሲገላግሏት ሁሉንም ውጡ እያለች ኤቢን ማን ዳጣንና ውሃንም ማስወጣት እሷንም ውጭ ከቤት በማለት ገርፋት፣ እሷን ሞታ ከውጭ ከበረዳ ወታ ነበር የስክ ጊዜ ምክንያቱም በባለቤቷ አየሽ ወይ እዩ እዩና እመኝ እያለቻት ነበረ እሷ ግን በንዴት ባለቤቴ ነው የማምነውን እንዴት እንደዚህ የሰይጣን ስራ እንትን ትያለች በማለት እየተናደደች ነበርና ወታ እንግዲህ ኤቢም ከቤት ወታ በር ላይ ቁጭ ብላ ነበረ ከበር እዛም ሆና መናፈሻ ሆና ማነች ውሃ እህቴዋ ዋ በቃ ይዞሽን እኮ ስትደበድብሽ አዝኛለሁኝ። በቃ ወድሽ አለሁኝ ነይ እንሂድ ብትላትም አልሄድም ቤት እያለቻት ነበረ። ውሃ ተነስሟ ውሃ ብትለምናትም ኤቤ ፍጹም አልሄድም እያለቻት ነበረ። ይህን ስትላት ይዣንቺ በኋላ እመጣለሁ ብትላትም እሺ በቃ እናቴ እነግርልሻለሁ ደግሞ እወድሻለሁ ብላ ትሄዳለች፣ ማለት ነው ውሃ። እንግዲህ ናታንም ወደ እሷ እናትየዋ ጋ ተጠራውና፣ ወይዘሮ ማርታ ሄድና አምጣት በቃ ምንድን ነው የተፈጠረው ነገር ምንድን ነው ቢላትም ለመናገር ፈቃደኛ አይደለችም። ይሄ ምኑ ይነገራል? ምንም አይጠቅምም፣ እያለች ነበረ። ለናታንም ሂደህ እንትን በላት ስትለው የነበረው አልመታትም። ግን እኮ በዚህ እንትን አይል የሚያጠፋቸውን እንትን ማለት ነው እንጂ እያላት ነበረ። ናታንም እሷ ቁጭ ያለችበት ቦታ ሄዶ ሌላ ምናት ያመጣል። ወይዘሮ ማርታ ግን እንዴት እንደዛ አደረገች በማለት በመናደድ ሌው ምን ልበለው እያለች በስሜት ሆናለች እና ያንን የዲኤንኤ ውጤት ቅድድ አድርጋው ከቤት ተናዳ ከሶፋው ላይ እሳሎን ትቀመጣለች። እሳሎን ተቀምጣ ሲያይ አቶ ደረጀም ይመጣና ያያታል። ምን ነው ማርትዬ ብሎ ሰላም የኔ ቆንጆ የኔ ቤት እያለ ይስማታል ግንባሯንና፣ ወደ ክላስ ሲሄድ ያ የዲኤንኤ የበጫጨቀችው ውጤት እክላስ ነው። ይህን ሲያይ ይጠራታል። ማርታ ምንድን ነው እያላት ሲጠራት ሳያነሳውም ነካኸው እንደ እያለችው ነበረ። አራን አልነካሁትም በፍጹም እያላት ነበር እና እሷም ጠቅልል ልላ አድርጋ እንደዚህ እየደበቀች ወደ ልብሷ ጋ ደባበቀች ማለት ነው በጣም ግን ደስ የሚለው ነገር በጣም ጥሩ ሰው ናት ማለት አዳደይ ተዳራቸውን ለማፍረስ አይደለም እንደዚህ በተረጋጋ እና። በንት መንፈሱ ነው እንትን አይሉም። ይሄን ቢሰሙ እሪኦ ብለው ነው የሚያፈርሱት። ወዳውን ምንድን ነው ብለው። እሷ ግን የሄደችበት ርቀት በምሳሌው ያነጋገር፣ በሰምና ወርቅ በጎች ቤት ቢኖሩ በግቤ ብትኖር ጅብ ቢኖር እኛ ቤት ሁነን ከውጭ ሁነን እንዴት ታደርጊያለሽ እያለችው ነበር። ለሱ ስትነግረው የነበረው ከመጸጸት በሩን ከፍታለሁኝ እያለ ነበር። እንዲህ ጅቡ እኮ ይበላናል እንዲ፣ ከመፀፀት ከፍቶ አይቶ ሁልጊዜ ጥያቄ ጸጸት ከሚሆን ማወቁ ይሄ ቀላል ነው። ግን ነገርኝ እስኪ፣ እኔ ባለቤትሽ አይደለሁ? አንዳንድ ሚስጥሮች እኮ በራስ ነው እንትን የሚሉት። እንዲ እኔ እና አንቺ ሁሉ ልጆች ስንወልድ አብረን ስንኖር እንደዚህ እንትን ስንል እንዴት? እኔ ማለት አንቺ ማለት ነው፣ ባልና ሚስት ማለት አንድ አካል ማለት ነው ይላታል። አቶ ደረጀም እሷም እንግዲህ እየነ ያለች ይሄ ራሴ እንትን ነው እያለች ነበርና ልክፈተው ለየው ስትል ግን ቀዳ ነው እየጣለችው፣ ያን ወረቀት እሱም ደብቃ እህት ራሷ ጋ ኮሜዲ ኖር ታስቀምጣል። ላያየው እንዴት ስትለው አላየሁት ምንድን ነው ኤቢ ከኮሌጅ ወደቀች እንደ ቤላትን በፍጹም። ኤቢ ግን በጣም ተበላሽታለች። እባክህን እንትን በል እያለችው ነበር። ማለት እሷ ምንድን ስለሆነች ነው እኔ ይመስለኛል። እዳጣ ጋ ዳጣ ከመጣ ጀምራኔ ተቀያየረችው እያለች ነበረ። ስለዚህ ግረፋት እያለኝ ነበር እንዴ ምንድን እናድርግ ታዲያ እንጃ አሁን ላይ በጣም የምትቀያየረው በዳጣ ምክንያት ነው ስለዚህ ዳጣን ቤት ለብቻዋ እንከራይላት ስትለው ነበረ ወይዘሮ ማርታ ይህን ስትለው እንግዲህ ብድግ ብሎ አይቻልም ብሎ ነው ተነስቶ የወጣው ማለት ነው በመናደድ እንግዲህ ወደ ኤቢ ሊያመጣት የሄደው ናታን ማለት ነው እየጠየቃን ነበረ ምን ይሰራልህ? አንተ አይጠቅምህም እያለኝ ነበር። ነይ እንሂድ እናትሽ እንትን ብላለ። አንተ አትወደኝ እያለች ነበርና ግዴታ ያፍቅረኝ የምትለው ይኩ እንትልለሁ አንተ አይገባህም እያለችው ነበር። ምኑ ነው የማይገባ እንግልጽ አርገሽ ነገር ይብላትም። አልነግርህም አንተ ራስህ ታውቀዋለህ። ስለዋል ይሳት ነግሬ ለምን ተነሺና ሂቺ አባብ ልናምጣት ተብለህ ነው እያለች ነበር። ኤቢም ማለት ነው አሁን እንዴት ቶሎማ እያደበድብሽ ማንችኮ እኮ እንደ ህፃን ልጅ እንትን ማለት ሳይሆን መደብደብ ሳይሆን ምክር ነው ነገር ሊ ለቤተሰቦች እያለ ነበረ። እና አሁን አንተ እዚህ ቁጭ አልከው ነን እንትን ልትለኝ ነው እያለችው ነበር። እሱ ግን ስራ አለብኝ ስለዚህ ነይ እንሂድ እያላት ነበረ ነበር። አየ ለኔ ራሱ ማንም ሰው ጊዜ የሚሰጠኝ የለም አንተ ራሱ ትለዋለች። እሱ ዝም ይላታል። ተነሽ እያለ እንትን እያለ ነበር። አንተ አይገባህም ብትለውም ስለ ፍቅር ጥያቄዋ ማለት ነው። እኛ እኮ አሁን እዚህ ደረጃ ላይ ምንድን ነው የማይገባኝ ነገር ለአንቺ ገብቶች ለእኔ አልገባኝ እያላት ነበር። እሷም እንግዲህ ሁሉንም ነገር እያውት እንትን ስለምትለው በቃ እኛ እኮ አብረን እንትን ያን ይህን ቤተሰቦቻችንን ደግሞ ገመድ ቤተሰብ ይሆን ነው ማጣት የለብንም ቤተሰቦቻችን ደግሞ በአንድንትን ያሉበት ነው። እኔና እንጂ ደግሞ በአንድንትን ብሆነን ቢቆራረጡ ሲላት እኔ ምን አገባኝ ስለ ቤተሰቦች ስለ ራሴ እንጂ ብላ ትጮሃለች ማለት ነው። ና ታንም በቃ ልሰብበት ጊዜ ስጪ ብሎ ነ ይዟት ይሄዳል ማለት ነው። እሺ በቃ አመሰግናለሁ ብላ ልታቅፈውም ብትል እሱ ግን ዝም ብሎ እቷታል ማለት ነው። እንግዲህ ወደ እናትየዋ ጋር ስንመጣ እናትየዋ እንግዲህ እንደደበቀችና እዛው ሳሎን እንደሆነች፣ አቶ ደረጀም ከቤት ወጥቷል። ከቤት ወጥቶ ይህንን ስትለው ምክንያቱም ለዳጣ ቤት እንከራይላት እያለ ነበረ ስን ጊዜ እሱም ዝም ብሏት የሄደው። ወደ ዳጣ እና ዋጋ ስንሄድ እንግዲህ ዳጣ አሁን ላይ ቁጭ ብላ ሳሎን ደብሯታልና ምን ሆነች ነው እያለቻት ነበረ። ሰላምዬ ማለት ነው ሰላምዬ እንግዲህ ስታያት ፊቷን እንትን ብሏል። እናቴ በህልሜ ዛሬ በጣም መጥፎ ህልምን ያየሁት ስለዚህ በጣም እያባረረችኝ እያባረረችኝ ነበረ ትላታለች። እንዴ እናታለች። እንዴ ትላታለች። እንዴ በህልሜ እኮ ነው እናት። አዎ ትልና አዎ ብላ ከዛ ትነግራታለች ህልሟን ማለት ነው። ታዲያ ህልምሽን ደግሞ እንደዚህ እምትይው እያለቻት ነበረው ማለት ነው። እንግዲህ ወደ ኤቢ ስንመጣ ኤቢ በዳጣ የምቀናው ኳስ ተጫውተው ከናታን ጋር መታ ቁጭ ስትል አንቺ እንዴ ወንድ መላፋት እንደዚህ ነው መጫወት። አንቺም እኮ ብትመጪ እንዳው ድሮ እኔ መቼ ታጫውተኛለት ትለዋለች። አንቺም እኮ ብትመጪ ኳስ ትጫወቻለሽ ይላታላታል። ኤቢን እንግዲህ ማለት ነው። ኤቢ እንግዲህ አንቺ እኔ እንደው እንድገዳ የታመራገጥ ኳስ አለብኝ እያለች ነበር። ይህ እኮ መጫወት ነው እያለች ነበር። እና ስትጮው ትቷት እሷም ትታት እሱም ትቷት ይሄዳሉ ማለት ነው። እንግዲህ አቶ ደረጀ ይህንም ብሏት ስለወጣ የዲኤንኤው ምርመራ እንደቀደደችው ነው። ኤቢም፣ ሴትዮዋም፣ ማርታም እንግዲህ በጥያቄ ውስጥ ነው ያለችው። ሌው ምን ልበለው ቀደዋለች። ስለዚህ በቃ ማየት አለብኝ ብላ ወደ ውሳኔዋ ገባችው። ወደ ውሳኔዋ ስገባ ደግሞ ቀደዋል እያንቀጠቀጣት ነው። ግን እንዳይሆን እኔ ስንት ዓመት ያፈራሁት ትዳሬ ስንት ዓመት የቆየው ባለቤቴን በዝም መጠርጠር የለብኝም እያለች ነበረ። ያው ለባለቤቷም ውጭ በጓ ብትኖር ከዛስ ልንከፍትላት ጅቡም አብሮ ቢሆን እያለች ነበርና ሰምጮህ እንደዚህ እንትን ማለት ነው ብላ ነበር ስትለው ሲላት ነበረው። ጸጸትም ከሚል ሲላት እሷም ያንን ሁላችንንም እኮ ይበላናል እያለችው ነበር። ምንድን ነው ግራ የተጋባው። እናም በዚህ ያለ ያን ወረቀት ገጣጥማ እያየችው መጀመሪያ ወረቀቱን ገጣጠመችው እና ለማየት እናትየዋ ልጅቷ መጣይና በቃ ቀድጄ ቆሻሻ ጥዬዋለሁ ትላታለች ለኤቢ ኤቢም እንግዲህ ብዙ ብር እኮ ነው ያወጣሁበት እንዴት እንደዚህ ታደርጊያለሽ ትላታለች ይህን ስትላትም እንግዲህ ኤቢ እልከኛዋ ማለት ነው ተነስታ ትሄዳለች አይመለከትሽም ብላ የዚህ ጊዜ እንግዲህ ኤቢ መመታ እንትን ትላት የት ሆስፒታል ነው እንትን ያልሽው እያላቻን ነበረ ይህን ብትላትም ልነግራት እንትን አላለችም እና ልታነብ ገጣጠመችው። ለሁለት ነበረ የቀደደችው። ያንን ልታነብ ስትል ልክፈተው ምን ልበለው እያለች ወደ ፈጣሪዋ ጾለት አደረሰች። ጾለትም ስታደርግ ይህ ነገር ምንድን ነው በማለት ለማየት አስር ጊዜ እንዲህ ስገጣጠም ልቶ ወይስ ሌው እያለች በጥያቄ ውስጥ የምትገኘው ወይዘሮ ማርታ ለማየት ያንን ወረቀት እንግዲህ ከፍታ ለማየት ችላለች ትችላለች። ያንን ስገጥ አጥማ ስታየውም ግን የዳጣ ዴኤንኤ ስም እንግዲህ ከአቶ ደረጀ ጋር ተመሳሰለባት። ለእሷም ጠርታ ዳጣ እያለች ጠርታት ነበረ። ምንድን ነው ብላ ዳጣ መታ እንግዲህ የማለው አባትሽ ማን ነበር ስሙ እያለቻት ነበረ። እሷም የምትለው ጠፋትና ወረቀቱን እያየች ነው እና በጣም ግራ ተገብቷታል። ይህንን ስትላትም ዝምብላ ብላ ዳጣ ቀጥቀጥቀጥ እያረጋት ወረቀቱን እያየ የአባቷን ስም መጥራት አቃታት። ሰውየው ደረጀ የነገራትን ሴትዮዋ ስለምታውቀው ያቶ እንትና ልጅ አይደለሽ እያለቻት ነበር። ወይዘሮ ማርታ ማለት ነው። እንግዲህ ያንን ስም ስታነብድ ንግጣ ይዛ ነው የቀረችው። ዳጣ የም የአባቷ የውሸት ስሙ ጠፍቶባት ተደናግጣ አፏም ሰውነቷም እየተንቀጠቀጠ ነበር። የኔ ምስኪን ዝግ አሳዘነች ማለት ነው እንግዲህ ማርታ ምን ሊሆን። አቶ ደረጀስ የሚለውን በዝግታ ያስረዳታል። ግን ያው ቤተሰቡ ይበጠበጣል። የማምን ባለቤቴ ሂደህ ወስልተህ ነው እንደዚህ ያረከው ትለዋለች። ምክንያቱም ማምና ብዙ ነገር እንትን ትላለህ ያው ባለመናገሩ እንግዲህ እንትሌል ይችላል። እሱም እንግዲህ ያለውን ያስረዳት ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።